አሻራ ቬሮኒካ በሚንቀጠቀጡት ጣቶቿ በደምና በላብ የታተመውን የፊቱን መልክ የያዘውን መጋረጃዋን ይዛ በፍርሃት ቆማለች። ለእሷና ለሌሎች የተሰጠ ቅዱስ መጋረጃ ነበር። በዙሪያዋ ሕዝቡ እንደ ማዕበል እየተንቀሳቀሰ የተወገዘውን ሰው ተከትሎ ወደ ፊት ይገሰግሳል። አንዳንዶች አሁንም ስድብ ያወራሉ፣ ሌሎች ባዩት ነገር ተደንቀው ዝም ብለዋል። በባህር ላይ ሲራመድ አይተውታል፣ ማዕበሉን ጸጥ ሲያደርግ አይተውታል፣ ጥቂቱን አበርክቶ እልፎችን ሲያበላ አይተውታል። እውራንን ሲያበራላቸው አንካሶችን ሲያበረታ ጎባጣዎችን ሲያቀና አይተውታል። ድውያንን ሲፈውስ አጋንንትን ሲያስወጣ ሙታንንም ሲያስነሳ አይተውታል። አሁን ግን ዝም ብሏል። አዎ መከራውን ሁሉ ታግሶ ዝም ብሏል። ለዛ ነው አንዳንዶች እንደምን ያለ ትዕግሥት ነው ብለው አፋቸውን ባር ንቆት ይዘው ዝም ያሉት። የሮማውያን ወታደሮች ኢየሱስን ወደ ተራራው በማስገደል ላይ ስለሆኑ እርሷን ትኩረት አልሰጧትም። መከተል አለባት። እግሮቿን ድካም ተሰምቷታል። መጋረጃው የሰማይን እንኳን ክብደት እንደምትሸከም እንደሚያስችላት አምና በደረቷ ለጥፋ ጭምቅ አደረገችው። በሚያለቅሱ ሴቶች በኩል አለፈች። እናቱ ማርያም ከእነሱ መካከል ነበረች። ጭወታቸው ለስላሳ ቢሆንም፣ ሐዘናቸው ግን ሰፊ ነበር። ቬሮኒካ መጋረጃውን ልታሳያቸው ፈለገችና መልሳ ተወችው። መግደላዊት ማርያም ግን አተኩራ አየቻት። መጋረጃ አለች በሽክሽክታ የኢየሱስ እናት ማርያም ሰማች። ዘወር ብላ ጣቶቿን ጨርቁ ላይ አሳረፋ። ቀስ ብላ ዘረጋችው። ደም የለበሰው የልጇ ፊት ታትሞበታል። ነጠላ እምባ በጉንጫዋ ላይ ወረደ። ከፊት የተንጠለጠለው የጎልጎታ ኮረብታ በበርካቶች ተጨናንቋል። በዛ መካከል የሕማም ሰው ጩኸትና ሲቃ ከሁሉ አልፎ ይሰማል። ልብን በሐዘን ለሁለት የሚሰነጥቅ ድምፅ ነበር። ቬሮኒካም ልቧን በጨርቁ ደገፍ ታደርጋለች። እንደገና ያ በሲቃ የነበረው ድምፅ በብርታት ተሰማ። አባት ሆይ የሚያደርጉትን አያውቅምና ይቅር በላቸው። አሁን እንኳን በእንዲህ ባለ መከራ ውስጥ ሆኖ የቁጣ ቃል አልወጣውም። ቬሮኒካ ጉልበቶቿን ብርክ ይዟታል። ወታደሮቹ በጭካኔ በርትተዋል። ዕርቃኑን ሊሰቅሉት በለበሰው ልብስ ላይ ዕጣ ተጣጣሉ። ቀኑ ግን የኢየሱስን እርቃን ማየት የሚችልበት አቅም ቢያጣ ጨለማ በፍጥነት ቦታውን ወረሰው። መሸፈኛውን በእጇ እንደያዘች መስቀሉ ስር ተንበርክካለች። ያያት ይሆን? ያስታውሳት ይሆን? ይህን እያሰበች ድንገት ዓይኖቹ ተመለከቷት። ምንም እንኳን ፊቱ ደም ቢለብስም አይኖቹ ውስጥ ግን ምንም ክስ አልነበረም። ፍቅርና ፍቅር ብቻ። ምድር ከበታቻቸው ተንቀጠቀጠች፣ ነጎድጓድ ከሰማያት ጮኹ። ቬሮኒካ የማዕተቡን ጨርቅ ጥብቅ አድርጋ ይዛለች የእግዚአብሔርም ልጅ እስትንፋሱን ተነፈሰ። የተከበራችሁ የዓውደ ኦርና ቤተሰቦች እነሆ ምዕራፍ አንድና ሁለት በዚህ ተጠናቋል። ቬሮኒካ ከስቅለቱ በኋላ ምን ሆና ይሆን? በቀጣዩ ምዕራፍ ይዘንላችሁ እንቀርባለን። እናንተም ቀጣዩ ምዕራፍ እንዲደርሳችሁና ለሌሎችም እንዲዳረስ እኛም ወደ እናንተ እንድንደርስና የበለጠ እንድንተጋ ሰብስክራይብ፣ ላይክ፣ ሼር በማድረግ ከእኛ ጋር ሁኑ እንላለን። እስከ ሳምንት፣ መልካም ሳምንት።